አላስፈላጊ እኔ ከተናገርኩ እሳት ይወርዳል። ስለዚህ አሁንም ጥንቃቄ ነው እየነገርኳችሁ ያለሁት። ሀቢባ ከዚህ ቀደም አንቺን ሊያጠቁች ሲመጡ ተከላክ ይልሻለሁ ያ ሁሉ ሰው ሲነሳበች። ስለዚህ አንቺም ስርዓት ያዥ። ሴቶቻችን እርቃን ቪዲዮ እንዲልኩ አታበረታጂ አታበረታቺ። ብዙ ብዙ ነገር ይሰማል። በጣም ብዙ ብዙ ነገር እንሰማለን። እሺ ሌላ ምን አለ? ሌላ ምን አለ? በዚህ ጉዳይ ሌላ አለ? ሌላ በተረፈ ግን በድጋሚ ካልሆነ ካልሆነ አሁንም ዘለል ዘለል ላለው እንጣጥ እንጣጥ ላለው ምናምን ካለ እኔ ማናግረው እንደዛ አይደለም። እኔ እንዴት እንደሚሄድባችሁ አታቁም። ጊፍተሮቻችሁን ነው ማናግረው። ለዘላቂ ሰላም ስንል፣ ለሴቶቻችን ስንል፣ ለአገራችን ስንል፣ ለስነ ምግባራችን ስንል እያንዳንዳችን ጊፍተሮቻቸውን እናናግራለን። አንድ አበባ እንዲናፈቅሽ እናደርጋለን። የዛን ጊዜ ስርዓት ትይዣለሽ። እርቃን ቪዲዮ እንዳትልኩ ፎቶ እንዳትልኩ። የምትጫወች ከሆነ ሌላ ሌላ ነገር ተጫዋች ሌላ ሌላ ነገር መቀጣጣት ምናም ከእናንተ ጋር ፍላፊ የምንመላለስበት ጊዜ የለም። በቃ እርቃን እነዚህ ቪዲዮ ጊፍት የሚሰጡ ሰዎችን ጠርችን ያናገራሉ። የዛን ጊዜ እሺ ይላሉ። በደንብ ደግሞ ደስ የሚለው ነገር ራሳቸው ደውሏችሁ ያናገሩ ሰዎች ናቸው። ትውልድ እየተበላሸ ነው። ቁም ነገር ህጻናት ማደግ አለባቸው ሴቶቻችን ሁሉም በአንዱ እና በሁለቱ ጋጠወጥ ሁሉም ሴቶች ኢትዮጵያውያን እርቃን ቪዲዮቻቸውን ይልካሉ እየተባለ መጠራት የለበትም። ስለዚህ ይሄ እንደውም የሴቶች የእናንተ ተቀዳሚ ተግባር ነው፣ መስራት አለባችሁ። ሌላ ምን አለ? ምን ቀረ? በዚህ ላይ የምትሉት ነገር አለ? ምትሉት ነገር አለ? በድጋሚ ማክሰኞ እርዳታ ጉዳይ የእርዳታ ጉዳይ የእርዳታ ጉዳይ በዚህ ጉዳይ ላይ እድል ሰጣችኋለሁ፣ እድል ሰጣችኋለሁ ገብታችሁ የተሰማችሁን ትናገራላችሁ፣ የተሰማችሁን ትናገራላችሁ። ይሄ ዘላለው ይሄ እንደዚህ ሳደባለሁ ምናምን ምናምን እንደዛ አለ። ነገም ከነገ ወዲያም እንደዚህ አይነት ነገሮች መጀመሪያ ስታዩ እናንተ ስሜታቸው እንዳይጎዳ ስሜታቸው በማይጎዳ መንገድ የሚመለሱ ከሆነ ይመለሳሉ ይመለሱ ከሆነ እንዲመለሱ ዋናው የምትናገረው እንዲመለሱ ነው እንጂ እንዲሰበሩ እንዳይሆን ማለት ነው። እሺ መጀመሪያ ወደ እርዳታ ጉዳይ ከመሄዴ በፊት ሰው ላስገባ። እዚህ ጋር እስኪ ጊፍተሮች እዚህ ጋር ይሄን ላስተካክለው። ሌላው 57 ሚሊዮን ብር 57 ሚሊዮን ብር እንደዚሁ በ57 ሚሊዮን ብር አጠቃላይ ጉዳዩ ተጠናቆ ደርሶልኛል ወይም ደግሞ ደርሶኛል። በዚህ ጉዳይ እንሄዳለን። በዚህ ጉዳይ ላይ እናወራለን። በተረፈ ግን እዚህ ቲክቶክ ላይ አንድ ነገር ማወቅ ያለባችሁ ነገር ቅድስትን ላስገባት፣ ፖለቲከኞች መግባት አለባቸው ከዚህ ጋር በተረፈ ግን እዚህ ቲክቶክ ላይ አንድ ማወቅ ያለባችሁ ነገር አሁንም የሚያናግሩኝ ጊፍት ወይም ደግሞ እርዳታ ሲባል ገንዘብ የሚሰጡ ሰዎች ናቸው። እርዳታ ላይ እጃቸውን የሚዘረጉ ሰዎች እንድናገር ወይም ደግሞ ሲናገሩ ያደመጣችሁት ነገር እዚህ ቲክቶክ ላይ እርዳታ ሲሰበስቡ የምታዩቸው አብዛኞቹ ራሳቸው የሚተዳደሩት በሚሰበስቡት የእርዳታ ገንዘብ ነው። አራት ነጥብ። የቴዲ ጓደኛ ነኝ፣ ከቴዲ ጋ አንድ ማንኪያ ብሔር ነኝ። እኔ የማንም የተለየ ሁኔታ ጓደኝነት የለኝ። ለቴዲ አንበሳ ሰጥችዋለው። አንዳንዶቻችሁ በጣም በሚያሳፍ ሁኔታ ገና ገና ለእኔ የሚገርማቸው አንዳንዶቻሁን የቅድማ ልጅ የራሷ ጓደኞች ናቸው ለእኔ አሁን የላኩልኝ ማለት ነው። ታሪክ ልንገራችሁ። ወደ ቅድስ ሄዳሉ። ይህን ታምር ልንገራችሁ። ጠዋት ስነሳ ቴዲ በዚህ ጉዳይ ላይ የሆነ ነገር በል ብለው ይህን ፎቶና ቪዲዮ ላኩልኝ ማለት ነው የማንን ጉዳይ የዲቦራን ጉዳይ ማለት ነው አይቼ በጣም ገረመኝና አሰብኩላት አንደኛ ከኔ ባህሪ ጋር አሁን የኔን ባህሪ ታውቃላችሁ እኔ ልናገር ብል ልናገር እችላለሁ እና አስቤ አውርጄ አውጥቼ እቺ ልጅ አሁን ስሟን ጠርቼ ብናገር ልትሰበር ትችላለች ልትጎዳ ትችላለች። መሳቂያ መሳላቂያ ሊያረጓት ትችላሉ ብዬ ስለዚህ፣ ግድ የለም በመጀመሪያ ዙር ጀነራላይዝ አድርጌ ላውራ ብዬ ሴቶች ብዬ ያወራሁ። እባካችሁ ሴቶች አንዳንድ ፎቶችሁን አንዳንድ ቪዲዮችሁን እያ ስም ጥራት ከብዶኝ አይደለም ማና አባቱን እንፈራሉ። ስም ከና አባት ከናት እየጠራው እና አናግራለሁ። ምን ችግር አለ? ከዛ በፊት ግን ይህን ቪዲዮና ይህን ፎቶ የላኩልኝ ሰዎች ዛሬማ ገደልናት በቃ ዛሬማ ምናምን ምናምን ሲሉ አይኔ በበኩሌ ፖለቲካዊ ጉዳዮችን አወራለሁ። ነገር ግን ይሄ ያዩትን ነገር አይቻለው፣ በተቻለ መጠን እንዳትጎዳ በጥንቃቄ አወራለሁ ብዬ መጥቼ ላይፍ ከመግባቴ በፊት ለእኔ ቪዲዮ የላኩልኝ ሰዎች ገስዋት ቤታቸውን ከፍቶ የሚያወሩት ወሬ ዲቦ፣ እኮ ስማ ዲቦ፣ በስነ ምግባሯ የተዋጣላት የተዋጣላት ሴት ናት እ እንደዚህ አይነት ነገር ምታደረግ አይመስለንም። የተዋጣላት ሴት ናት፣ እንዲህ ያለ ነገር ውስጥ ማትገበም ፎቶ የላኩልኝ ሰዎች ናቸው። እንደዛ ቤት ቤት ከፍተው ይሄ እሷን ለመጣል ለመስበር ነው የሰው ሊትወና አይገርበም? ምንድነው በየሰው የሆነ ሁለት አንበሳ ተበልቷል ወይ ሶስት አንበሳ ተበልቷል፣ በቃ ዝም ተብሏል ማለት ነው። ለቴዲ አንበሳ ሰጠሁት፣ ነብር ሰጠሁት፣ አስር ሺህ ሰጠሁት፣ አምስት ሺህ ሰጠሁት፣ ምንም ነገር የለም። ሀቅሽ ነፃ ያወጣሻል። እና የሰው ልጅን ትወናም የታዘብኩበት ነው ለኔ ላኩል፣ ኢቴዲ የሆነ ነገር በልባክ የሆነ ነገር በልባክ በዚህ ጉዳይ ላይ ዝም እንዳትል ብለው የነገሩኝ ሰዎች ቤታቸውን ከፍተው ኢንሶሊዳሪቲ ሶሊዳሪቲ ዊዝ ከሷ ጋር ይላሉ። ቅድሳችን እንኳን ደህና መጣሽ፣ እንዴት ነሽ? ናቆያችን ቴዲ አለውልሽ፣ አለውልሽ፣ ሁሉ ሰላም ነው፣ ደና። ዛሬ ደግሞ በቃ እሳት ነው የምትተፋው ምን ላናርግ? ምን እናርግ? ከባድ ነው። እንደዚህ አይነት ነገር ሲወራ ሰምተሻል? እዚ ሶሻል ሚዲያ ላይ በተለይ ጌብ የሚጫወቱ ሴቶች እርቃን ቪዲዮዎቻቸውን፣ ፎቶዎቻቸውን ለጊፍተሮቻቸው ይልካሉ። ጊፍተሮቻቸው ደግሞ ይህን ያሉ ፍየል ነው በግ የራሱን ሽንት ካሸተተ በኋላ አገጩ የሚከፍተው አከፋፈት አለ። እንደዚያው አሁን አንዳንዶች ይልካሉ አንበሳ ምናምን ነብር ይልካሉ። የተጣሉ ሰዓት ብላክሜል ያደረጓቸዋል የሚባሉ ወሬዎችን ሰምትሻል? አዎ። ሶሻል ሚዲያው ላይ እንግዲህ ሁለት አይነት ነገር ነው የምታየው። የእውነትም በተለይ ጊፍተሮች ምንም የተለየ ነገር ላልሰሩ ሰዎች ምንም ለማህበረሰቡ ጥሩ ነገር ያላበረከቱ ሰዎችን አብዝተው ሲሸልሙ እናያለን። እዚህ ግባ በሚባል ነገር የማይታወቁ ሰዎች በቀላሉ ሶሻል ሚዲያው ላይ ተጽዕኖ ፈጣሪ ሆነው በጣም ብዙ እንትኖችን ሲያገኙ የምናይባቸው ሁኔታዎች አሉ። አንድ ሰው ጊፍት ለምን ይሰጣል ብሎ ማሰብ ነው። ምንም ቀላል ነገር ነው። ለምን ይሰጣል? በጣም ጥሩ ስራ ለሚሰሩ ሰዎች ጊፍት ሊሰጥ ይችላል። በተቃራኒው ደግሞ ለሴቶች ብቻ ጊፍት የሚሰጡ ወንዶች ካሉ ምን ፈልገው ሰጡ ነው። ይሄ ምንም አደባባይ ላይ የተቀመጠ ነገር ነው። እኔ እንግዲህ ሰሞኑን ከዚህ ቀደምም ባየኋቸው ነገሮች ሁለት ጎራ አለ። ሆን ብለው ሰዎችን በተለይ አንዳንድ ጥሩ ስራ የሚሰሩ ሰዎችን ስም ለማግደፍ አስበው አቅደው ጊዜ ጠብቀው ሲያጠለሹ የሚውሉ ሰዎች አሉ። በተቃራኒው ደግሞ እንዲህ አይነት ስራዎችን የሚሰሩ በግልጽ የሶሻል ሚዲያ ምን ልለው ይችላሉ ማለት ቃሉን መጥራት ሴቶችን እንትን ማለት ነው እና እንዲህ አይነት ስራ የሚሰሩ ሴቶችም ወንዶችም አሉ። በቃ ስራቸው ይሄ የሆኑ ሰዎች አሉ ማለት። ይሄ ከማህበረሰብ ሴት፣ ባህል፣ ሃይማኖት በጣም ያፈነገጠ ከኢትዮጵያዊነትም ባህል ውጭ የሆኑ ስራዎችን የሚሰሩ ሰዎች አሉ። ይሄ በጣም ብዙ ነገራችንን ነው የሚያሳየው። በነገራችን ላይ ይሄ ሶሻል ሚዲያ ኢትዮጵያውያን ብቻ አይደሉም የሚያዩት፣ በመላው ዓለም ያለ ህዝብ ያየዋል። እዚህ ሶሻል ሚዲያ ላይ የሆኑ ያሉ ነገሮች በአጠቃላይ የሌላ ሀገር ዜጎችም ጭምር ገብተው በየቀኑ አሉባልታ ሲያወሩ ይታያል። በጣም በአሳፋሪ ሁኔታ አሉባልታ ሲያወሩ እንትናንት፣ ብያት፣ ከእንትና ጋር አውርቼ፣ እንትና እንደዚህ ላክል ብላ እንደዚህ ምናምን ሲባባል ይታያል። የእኛ የሶሻል ሚዲያ አጠቃቀማችን በጣም ፈር የለም። ልዩነቱ፣ ደወሉልኝ እኮ እያንዳንዳቸው ጊፍተሮች ደወሉልኝ ቀላሉ መንገድ እነዚህ ህዝብ ይብላችሁ ጌም መጫወት አንድ ነገር ነው። ግን ህዝብ እየተሰደበ ምን አባታችሁ ታመጣላችሁ? ይሄ ይግባባችሁ። እንዲህ ጋጦት እየተኮነ እንደገና ደግሞ የፈለጉትን እያደረጉ ዋናው ዓላማው ምንድን ነው? እኛ ለምሳሌ ፖለቲካ የምናወራ ከሆነ ማህበራዊ ጉዳይ ምናወራ ከሆነ ስለ ሀገር ይገድናል ካለን ስለ ትውልድም ይገደናል ነው። ይህንንም ባናወራ ነው መታዘብ ያለባችሁ። ፖለቲካው ጤነኛ የሚሆነው ጤነኛ ዜጋ ሲኖር ነው። መጀመሪያ ጤነኛ ዜጋ በሌለበት እንደምታየው ነው ፖለቲካው የሚሆነው። ስለዚህ ከዚህ ከስር መሰረት ሁላችሁም ማሰብ አለባችሁ። አብዛኞቹ አብዛኞቹ አብዛኞቹ ጊፍተሮች የሚናገሩት አንድም ቀን እኛ እንደዚህ አይነት ጥያቄ ጠይቀን አናውቅም። እንደውም ኮምፕቲሽን አለ ኮምፕቲሽን ውዝ እነዚህ ጌም ተጫዋቾች እኔ ልላክል እኔ ልላክል ጥያቄው እራሱ የሚመጣው ከጌም ተጫዋቾቹ ነው። ከአንዳንድ ከሁሉም አ የሚያሳዝንኝ በነዚህ አእምሮ በጎደላቸው ሴቶች ምክንያት ሁሉም ሴቶች መሰደባቸው ነው የሚያሳዝንኝ። ሌላ ሰው ለምሳሌ ጌም የሚጫወት ሴቶችን ሲያይ ቶሎ በአእምሮሽ የሚመጣው ሁሉም ሴቶች እርቃን ቪዲዮቻቸውን ፎቶዎቻቸውን እንደሚልኩ ነው የምታስቢ። አሁን አሁን እየሆነ ያለው ነገር እና ጥያቄው የሚመጣው ከሴቶቹ መሆኑ ስታስቢስ ምን ይመስልሻል? ምንድን ነው ይሄ ነገር? ይሄ ነው ትንሽ ከኢትዮጵያዊነት ከኢትዮጵያዊ እሴትን ባህል ሞተናል የሚባለው ይሄ ነው። እንኳንስ የእርቃን ፎቶዎችን መላክ አይደለም፣ እንዴት አይነት ስርዓት እንደነበረን የሚታወቅ ነው። ከጊዜ ወደ ጊዜ ግን የምናያቸው ነገሮች ይሄን ድርጊት ኢትዮጵያውያን ይሰሩታል ብሎ ለማሰብ እስኪከብድ ድረስ የሚመጡ ነገሮች አሉ። እኔ ግን ጊፍተሮቹም ጤነኞች አይመስሉኝም። አንደኛ ጊፍተሮቹ በራሳቸው ባለትዳሮች፣ ቤተሰብ የሚያስተዳድሩ እንዲህ አንድ አይነት ሰዎች ሆነው ሳለ አንድ ሴት ተነስታ የርቃን ፎቶ ላክልኝ ስትለው ይፈልግም አይፈልግም ጊፍት የሚሰጥ ከሆነ እሱም ሌላ ችግር አለበት ማለት ነው። ስለዚህ የሁለቱም ችግር ነው እዛ ውስጥ የምናየው። እኔ ደግሞ በጣም የሚያሳስበኝ በተለይ ጌም መጫወት ብቻ ሳይሆን ይሄን ሶሻል ሚዲያውን ለበጎ ነገር የሚጠቀሙ ሰዎችንም ጥያቄ ውስጥ የሚከት ሁሉም በአንድ አይን እንዲታዩ የሚያደርግ አይነት የሚያስፈራ ነገርም ጭምር እናይበታለን። እና እንዲህ አይነት ድርጊቶችን የሚያደርጉ እህቶች ካሉ እራሳቸውን ቢቆጥቡ። እንደገና ደግሞ ጊዜና ወቅት ጠብቀው ያላደረጉትን ነገርም ደግሞ እንዲያድርጓል። አሁን የራቁት ፎቶ ማለት ማስፈራሪያ እስከመሆን ድረስ የደረሰባቸው ሂደቶች አሉ ማለት። በአንድ ወንድ እና በአንድ ሴት መካከል የሚኖሩ ግንኙነቶች አሉ። እነዚህን ግንኙነቶች ሰዎች ማክበር አለባቸው። ሰው በፍቅር አብሮት ሲኖር ብዙ ነገሩን ሊሰጥ ይችላል። ነገር ግን ጊዜና ወቅት ጠብቆ የሌላኛውን ክብር ለማውረድ መሄድ በራሱ ሰውየውንም የሴትየዋንም ጤና ችግር ውስጥ እንዳለ የሚያሳየን ግን ከባህላችን አንጻር ከሃይማኖታችን አንጻር፣ በተለይ ኢትዮጵያን ደግሞ በብዙ የምንታወቅባቸው ነገሮች አሉ። ይህንን ስርዓት ጠብቆ መሄድ በጣም ያስፈልጋል። የሚያደርጉ ሴቶች ካሉ መጠንቀቅ አለባቸው። ይሄ ኖት ሴቶች ብቻ ወንዶችም ናቸው። በተመሳሳይ ደግሞ ሆን ብለው አጀንዳ ፈጥረው ምንም ያላደረጉ ሰዎችንም ለማጥቃት የሚሄዱ ሰዎች አሉ እና ይሄ አይጠቅመንም። ይሄ ሪከርድ ተደርጎ የሚቀመጥ ነው። ነገ የእኛው ልጆች ያዩታል። የሶሻል ሚዲያ በቃ ነገር ሲታይ ለኢትዮጵያውያን የሚሰጠን ስም አለ እና እዚህ ላይ በደንብ መጠንቀቅ ያስፈልጋል። ሌላ ሁላቸው አንድ ነገር ነገራቸው። እኔ እግዚአብሔር ምስክሬ ነው። ይሄን ፎቶ ይሄን ቪዲዮ የራሷ የሴት ጓደኞች ናቸው የላኩልኝ። ማለት የራሷ የራሷ የሴት ጓደኞች። አንድ ሰው ብልግና ከሰራ የመጀመሪያ ነገር ለሰውየው በአሪፍ ይነገረዋል እንዲያስተካከል። ማንም ሰው ፐርፌክት አይደለም እኔ ፐርፌክት አይደለሁም። ይሁን ፐርፌክት አይደለም ቅድስት፣ እዚህ ጋር ቻላችሁ ብሎ ሁሉም ሰው ጥፋት ያጠፋል። የሚነገረን ግን ከጥፋታችን እንድናስተካክል ነው አይደል? ሲነገረን ግን ምን አባታችሁ ታመጣላችሁ የሚል አይነት እሳቤ ከተሰራ ቲፎዞና ግርግር፣ ቡድንተኝነት ምናምን ኖሮ የወቅቱን ግርግር ልታመልጥ ትችላል ወይ ልታመልጭ ትችላለች? ከዚህ በኋላ እሳችን ምድር በሞት እስክትሰናበች ድረስ ያለች ይሄ እኮ ከፕሮፋይልሽ ጋር አብሮ ይሰፋል ባልሽ ያወጡዋል ልጆችሽ ያወጡታል ቤተሰቦችሽ ያዩታል ትውልድ ያዩዋል መንገድ ላይ ስትራመጂ ሰዎች ይጠቋቋሙብሻል ይሄን እንዴት ነው የምታደርጊው ስለዚህ ቀላሉ መንገድ እንደኔ እንደኔ ይሄ ነገር በቃ እንደዚህ ነገሩ ሲፈጠርባቸው የመጀመሪያው ነገር ይነዋት ጋይስ አንዳንዴ እኮ ውሸት እንኳን ቢሆን ከውሸት ጋር ተሰፍቼ እንደዚህ ቦታ ላይ በመገኘት ይቅርታ ይባላል አሁን የምናየው ሌብነት በደቦ ነው በቡድን ነው እዚህ ላይ በቡድን ተደራጅታችሁ ገንዘብ የምትዘርፉ አላችሁ። ዘራፊ የሆነ ቡድን አለው ደጋፊ አለው። ሆይ ሆይ ስለተባለ ሌብነት የሚቀር ይመስልል? የሆነ ቦታ ላይ እጅብ ትላለ፣ ቡድን ትሰራለ። ከዛ በኋላ በቃ አለንልለን ዘፈን ይከፈትልሃል። እንደዛ መሆን የለበትም። ሲሪየስ የሆነ ነገር ውስጥ መግባት ካለብን፣ ትውልድ መዳን እንዳለበት ካወቅን፣ ሌባን ሌባ ጋጥ ወጥን ጋጥ ወጥ እያለን ቢያንስ እንኳን መጀመሪያ በስም እንኳን መጥራት ባንችል እንደዚህ እየመከርን በውስጥ እየጻፍን እየነገርን ቢሆን ይሻላል ለማለት ፈልጌ ነው። ዋናው ነገር ያ ነው። በተረፈ ቀጥሎ ራ የማናወራባቸውን ጉዳዮች አሉ። ተደራጅታችሁ ምን ዘርፉ ነገር ተደራጅታችሁ ምን ዘርፉ ገንዘብ የምትሰበስቡ አብዛኞቻቸው፣ እርዳታ የምትሰበስቡ ሰዎች አብዛኞቻቸው እርዳታ ከሚሰበሰብለት በላይ እናንተ ራሳችሁ ተረጂዎች ናቸው። ግማሾቻችሁ ዘጠና በመቶን ትወዳላችሁ። ተረጅው ማን ነው ግን? የማቅራራታችሁ ብዛት እንደው በቃ የመበጣጠሳችሁ ብዛት አሲፍ የሆነ እንደው ሲቸግረን ለኖረ ጉዳይ እንደው የሆነ መፍትሄ ያመጣችሁ ነው የምትመስሉት። እንድገና እሱንም ችለን ደግሞ ስንቀመጥ የስድባችሁ ብዛት የንቅታችሁ ብዛት